ሰላም እግዚአብሔር ቤተሰቦች፣ ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ክብረ ቅድስት ድንግል ማርያም በሚል ርዕስ አውደ ጥናት ተካሄደም። በቅድስት ሥላሴ ዩኒቨርሲቲ የተካሄደው ጥናቱ እመቤታችን ቅድስት ድንግል ማርያምን የማክበራችን ምክንያቶች ወይም መንስኤዎች ላይ ያተኮረ መሆኑ ተመላክቷል። በጥናቱ ቅዱሳት መጻሕፍት፣ ዓለም አቀፍ ጉባኤያት፣ ሃይማኖታዊ ስርዓት አምልኮና ቅዱስ ቶፊትን መሠረት በማድረግ የማክበራችን ምስክሮች መሆናቸውም ተገልጿል። ለሁለት ተከታታይ ቀናት ሲሰጥ የነበረው የአመካካሪ ካህናትና ባለሙያዎች ስልጠና ተጠናቀቀ። ከትናንት ሰኞ ጀምሮ በማኅበረ ቅዱሳን ሙያ ማኅበራዊና ኢኮኖሚያዊ ጉዳዮች አገልግሎት በማኅበራዊ ጉዳዮች ዋና ክፍል ኦርቶዶክሳዊ ቤተሰብን ለማጠናከር ለአመካካሪ ካህናትና ባለሙያዎች ሲሰጥ የነበረው ስልጠና ተጠናቋል። በስልጠናው የአመካካሪዎች ሚና ከኦርቶዶክሳዊ ጋብቻ አንጻርና ከኦርቶዶክሳዊ የልጆች አስተዳደግ አንጻር እንዴት ይታያል በሚል ርዕሰ ጉዳዮች ላይ ውይይት ተደርጓል። በተጨማሪም የተግበር አቅጣጫዎች የቀረቡ ሲሆን ስልጠና ው አሁን ካለው ሀገራዊና የቤተ ክርስቲያን ነባራዊ ሁኔታ አኳያ እጅግ አስፈላጊና በምእመናን ዘንድ የሚፈጠረውን ቀውስ ለመቀነስም አርአያ የሚሆን ቤተሰብን ለመፍጠር ድርሻው የጎላ እንደሆነም ከአሰልጣኞች ሀሳብ መረዳት ተችሏል። መረጃው በማህበረ ቅዱሳን የአዲስ አበባ ማእከል ነው። መንፈሳዊ እውቀትን በዘመናዊ መንገድ ለማስተላለፍ የሚያስፈልጉ ዘመናዊ ክህሎቶችን ገንዘብ ማድረግ እንደሚገባ ተመላከተም። በደብረ ሮሃ ቅዱስ ላሊበላ በተካሄደው የምክክርና የስልጠና እንዲሁም የትምህርት ጉባኤ ከ15 በላይ የሚሆኑ ታላላቅ መምህራን የተገኙ ሲሆን 23 የተለያዩ ርዕሰ ጉዳዮች የተዳሰሱበት መርሃ ግብርም ተከናውኗል። በመርሃ ግብሩ የቅዱስ ላሊበላ የአራቱ ጉባኤያት ደቀ መዛሙርት የትምህርት ሃይማኖትና የቅዱሳት መጻሕፍት ኦርቶዶክሳዊ አረዳድን በሚያጠነክሩና ግንዛቤ በሚፈጥሩ ስልጠናዎች ላይ ተሳትፈዋል። መንፈሳዊ እውቀትን በዘመናዊ መንገድ ለማስተላለፍ የሚያስፈልጉ ዘመናዊ ክህሎቶችን ገንዘብ ማድረግ አስፈላጊ መሆኑን በስልጠናው የተገለጸ ሲሆን ይህም ከጉባኤ ቤት ያገኙትን እውቀት በአግባቡ ለማስረዳት ወሳኝ መሳሪያ ሆኖ ሊያገለግል እንደሚችልም ተገልጿል። በተያያዘ መረጃ በዘመናዊ የትምህርት መስክ በማስተማር ላይ ላሉ መምህራን የትምህርት ዋጋው ምንድን ነው በሚል ርዕስ ግንዛቤ የሚያስጨብጥ ስልጠና ተሰጥቷል። መምህራን ትውልድን ከመቅረጽ አንጻር ያላቸው ከፍተኛ ሚና በአግባቡ ተረድተው ሀገራዊ ሰብአዊና ሃይማኖታዊ ኃላፊነታቸውን በአግባቡ እንዲወጡም አቅጣጫ ተሰጥቷል። ስልጠናው የቤተ ክርስቲያን ጥበቃ ሰራተኞችን ያሳተፈ ሲሆን የሚጠብቁት የእግዚአብሔርን ቤት በመሆኑ ቤተ ክርስቲያን የቅድስና ሴቷን እንዳታጣ ቅርሶች በአግባቡና እግዚአብሔርን በመፍራት እንዴት መጠበቅ እንዳለባቸውም ግንዛቤ ማስጨበጥ ተችሏል። መረጃው በማኅበረ ቅዱሳን የላሊበላ ወረዳ ማዕከል ነው። የግዕዝ ቋንቋ ተናጋሪ ማኅበረሰብን ለማፍራት እየሰራ መሆኑን የደብረ ማርቆስ ማዕከል አሳወቀ። በማኅበረ ቅዱሳን የደብረ ማርቆስ ማዕከል በአምስተኛ ዙር ስልታዊ ዕቅዱ ትኩረት አድርጎ ለመስራት ከያዛቸው አበይት ተግባራት ውስጥ የግዕዝ ቋንቋ ተናጋሪ ማኅበረሰብን ማፍራት አንዱ መሆኑን አሳውቋል። በመሆኑም ማዕከሉ የግዕዝ ቋንቋ ስልጠና ማስጀመሪያ መርሃ ግብር ያካሄደ ሲሆን በመርሃ ግብሩ ግዕዝ በአብነትና ዘመናዊነት በሚል ርዕስ ጥናታዊ ጽሑፍ በደብረ ማርቆስ ዩኒቨርሲቲ የግዕዝ ቋንቋ ትምህርት ክፍል ኃላፊ በሆኑት መምህራን ዘመና ቀርቧል። ቋንቋው ለአብነት ትምህርትና ለዘመናዊ ትምህርት ያበረከተው አስተዋጽኦ ሰፊ መሆኑም በጥናቱ ተዳስሷል። መረጃው በማኅበረ ቅዱሳን የደብረ ማርቆስ ማዕከል ሚዲያ ክፍል ነው። የነገ የቤተ ክርስቲያንና የሀገር ተረካቢ ህጻናትና ዳጊዎችን በሁለንተናዊ መልኩ መደገፍና በበጎ ስብዕና ቀርጾ ማሳደግ እንደሚገባ ተገለጸም በማኅበረ ቅዱሳን የቅዱስ ላሊበላ ወረዳ ማዕከል ከቅዱስ ላሊበላ ደብር ትምህርትና ስልጠና ክፍል ጋር በመተባበር በቅዱስ ላሊበላ ከተማ አስተዳደር ትምህርት ጽህፈት ቤት ስር ከሚገኙ አራት የአንደኛና ሁለት የሁለተኛ ደረጃ ትምህርት ቤቶች ከአምስተኛ እስከ አስራ ሁለተኛ ክፍል ካሉ ተማሪዎች መካከል በየክፍል ደረጃው ከአንደኛ እስከ ሶስተኛ ደረጃ ያለወጡ ተማሪዎች ስልጠና ተሰጥቷል መቶ ሰላሳ አምስት በላይ ተማሪዎች የተሳተፉበት ስልጠናው ተማሪዎች በዓለማዊ ትምህርታቸውና በመንፈሳዊ ህይወታቸው እንዲጠነክሩ ያለመ መሆኑም ተገልጿል። በተጨማሪም የነገ የቤተ ክርስቲያንና የሀገር ተረካቢ የሆኑ ህፃናትና አዳጊዎችን በሁለንተናዊ መልኩ መደገፍና በበጎ ሰብዕና ቀርጾ ማሳደግ እንደሚገባም ማዕከሉ ጥሪውን አቅርቧል። መረጃው በማኅበረ ቅዱሳን የላሊበላ ወረዳ ማዕከል ነው። የቤተ ክርስቲያንን ወቅታዊ ችግር ተገንዝቦ በንቃት መስራት እንደሚገባ ተገለጸ። ይህ የተባለው በማኅበረ ቅዱሳን የወላይታ ሶዶ ማዕከል ከ11 ወረዳ ማዕከላትና ከግንኙነት ጣቢያ ለተውጣጡ ሥራ አስፈጻሚ አባላት ሥልጠና መስጠቱን ተከትሎ ነው። በጉባኤው የመክፈቻ ንግግር ያደረጉት የወላይታ ሶዶ ማዕከል ዋና ሰብሳቢ ኢንጂነር እያሱ እንዳሻው የቤተክርስቲያንን ወቅታዊ ችግሮች የተረዳ ንቁ አባልና ስራ አስፈጻሚ በየወረዳው ሊኖር ይገባል ሲሉ አሳስበዋል። ዋና ሰብሳቢው አክለውም ቤተ ክርስቲያን ሁለንተናዊ የመሪነት ሚናውን ስትወጣ ለማየትና ና የዓመቱን እቅድ ለመከወን የማህበሩ እቅዶች ርዕይና ተልእኮዎችን እንዲሁም ዓላማዎችን ጠንቅቆ የተረዳና በራስ ተነሳሽነት የሚያገለግል ቅን መሪ መፍጠር እንደሚገባም አሳስበዋል። መረጃው በማኅበረ ቅዱሳን የወላይታ ሶዶ ማእከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሬ ጣቢያችን መሰናዶች ጋር መልካም ቆይታ።